አናዛር ይሄን እኮ በንግግር ቀስ ብሎ አይደለም። ምንም ቀስ ብሎ የሚባል ነገር የለም። እኔ በቃ ልክ አሉ ሲጀመር አንተን ማስተዋወቅ አልነበረብኝም። ታውቃለህ፣ ልብስ መግዛት ትፈልጋለች። ኦኬ፣ ከእሷ ጋር ሂጅ ልብስ ላጋዛት። ከዛስ መዝናናት ፈልጋለሁ ብላለች፣ ወስጄ ላዝናናት። ገባ ቀጠሮ ይዘናል። ዛሬ ቀኑን ሙሉ ከእሷ ጋር ነኝ። ከዛስ ደው አውቃለሁ ከዚህ በላይ እንደሚገባች እና ስለዚህ ፊትሽን ወደዛ ዞር አህሙ አህሙዬ አህሙዋ እንደው ምን ሲያቀብጥ ነው? ትንሱን አደራይ ተቀበልከው ገና እግሩ ሳይወጣ አዝናናሻለሁ አጋዛሻለሁ ትላለህ። እግሩ ሳይወጣ እግሩ ሲወጣ ምን ልታደርግ ነው? ከሀገር እግሩ ሲወጣ ምን ልታደርግ ነው? በዚህ ልክ ገና ከአሁኑ እንደዚህ መንከባከብ እንክብከብ ያበዛቀው። አረ አረ፣ ወዴት ወዴት? አህሙ ተገደልናታ። ሶፊና ሞቤ፣ ባለፈው እኔ እያስታወስኳችሁ ነበር። እንደኔ እያስታወሳችሁ የለም፣ እውነቴ ነው የምላችሁ ሰምንት አልሞላኝም ታስታውሳላችሁ። እና ሙባ ናፈቀኝ ሶፊያ ናፈቀችኝ እያልኩ እያስታወስኳቸው ነበረ። እና መልእክቴን እናንተ ሰምታችሁ ነው ወይንስ ደርሷችሁ ነው? ዛሬ ከች አላችሁ ስላየኋችሁ ደስ ብሎኛል። አሰላሙ አለይኩም ወረህመቱላሂ በረካቱ። ሰላም እንዴት ናችሁ? ወደ ቤተሰቦቼ ዛሬ እንግዲህ ተከስቻለሁ። በነገራችን ላይ አሁን ያለንባቸው አስርቱ የዙልሂጃ ቀናቶች እስከሚያልቁና የኢደል አድሃ የአረፋ በዓል እስከሚወጣ ድረስ በሰዎች ላይ ቪዲዮ ላለመስራት ፈልጌ ነበረ። ለዛም ነው ጋብ ያልኩት ከሰሞኑ የነበረውና፣ ያው ግን አላስቸለኝም። አንዳንድ ጊዜ የሶሻል ሚዲያ ሱስ ከባድ በሽታ ነው፣ እውነት ለመናገር በቃ ራሳችንን ማሸነፍ ካቃትን በጣም ከባድ ነውና እና ዛሬ እንግዲህ ሶፊያና ሙቢን ሳያቸው ባለፈው ያው ሳምንት አልሞላኝም ባለፈው እያስታወስኳቸው ነበረ ሞቤም ጠፋ፣ ሶፊም ጠፋች እያልኩ ነበረና እንደኔ ያስታውሳቸው እኮ የለም። አይገርማችሁም? እኔ ብቻ እኮ ነኝ የማስታውሰው ሰው እና ያስታውስካቸው ነበረና ዛሬ ሳያቸው በመምጣት በሌለባቸው ሰዓት ነው የመጡት። በነገራችን ላይ ግን በቃ ራሴ ያስታውሺ ለማና ሳልፍ ይሰጣቸዋሉ ልስራ ካልስራ እያልኩ ስሟ አብገታም ሽቼ መጣሁላቸው ማለት ነው። ስለነሱ መጨረሻ አካባቢ ነው የማወራው። አሁን ግን ስለ አህሙ ማውራት እፈልጋለሁ። ስለ አህሙና ስለ ትንሱ በጣም እየከነከነኝ ያለ ነገር አለና እንደምታውቁት እንግዲህ ባለፈው ማን ነው አላዛ ለአህሙ ትንሱን አደራ ሰጥቶታል። እሱ ውጭ ሀገር ለአንድ አመት ለሁለት አመት ሄዶ ከዛ በኋላ ከሁለት ዓመት በኋላ ወይም ደግሞ ከአንድ አመት በኋላ ትንሱን ሊወስዳት እስከዛ ድረስ ግን አህሙ ሊንከባከባት ከጎኑ አብሯት እንዲሁን በማንኛውም ቀን በማንኛውም ሰዓት በማንኛውም ነገር ላይ ማለት ነው እና ሁሉ እንዳጠቃላይ እንዳጠቃላይ አደራ ሰጥቶት ነው እንግዲህ ይሄዳለሁ ያለው የነበረው ያንን ነገር አልተቀበልም ነበረ ግን ትናንት በተሰራው ቪዲዮ ደግሞ ተቀበለ በቃ እና ያ ነገር እኔ ማለት ነው ከሶስታቸውም ያልተዋጥልኝ ነገር አለ በመጀመሪያ እንትና ማንካ አላዘር ማለት ነው አላዘር እንዴት ነው አንድ ሴት ልጅ የራሴ የምትላት ፍቅረኛ የምትላት የወደፊት ሚስቴ የምትላትን ሴት በአሁን ጊዜ በአሁን ዘመን ላዛውም ለወንድ ጓደኛ አሳልፈ አደራ የምትሰጠው? በቃ በማንኛውም ሰዓት አብረሃት ሆነ፣ በቃ ለአንተና አደራ የምሰጥ አልካሰ የሰው ልጅ አብሮ እስከሆነ ድረስ ደግሞ መላመድ ይመጣል፣ መዋደድ ይመጣል፣ ፍቅር ምናምን የሚባለው ነገር ይመጣል። አደለ እንደ እንደ ዚጋው በሌላ ነገር እንዳትወስዱት፣ እንደ ሐሳብ ነው እየገለጽኩ ያለሁት እና ከዛ ከዛ አንጻር እነዚህ ልጆች ሌላ ነገር ውስጥ ቢገቡ ተወቃሽ የምታደርገው ማንን ነው? ራስክ ራስክ ነው። አሁን ዚጋ ራስህ ነህ እያጠፋህ ያለው በነገራችን ላይ ያው የከተማ ልጆች የሸገር ልጆች ምናምን ምናምን ሲያወሩ ብዙ ጊዜ ክክክ ይጠቀማሉ። እና እኔም እየለመደብኝ ነው ባለምደው ደስታዬ በነገራችን ላይ ሆ እና ሲቀጥል ደግሞ ለወንድ ልጅ አይደለም ሴት ልጅ አደራ የምትሰጠው መስጠት የነበረ ብትሰጥ እንኳን ለቤተሰቦች ወይ ደግሞ ለሴት ጓደኞች ምናምን ለሴት ጓደኞች ምናምን ነው እንጂ ለወንድ ልጅ አይደለም። ስለዚህ ያ ትልቅ ጥፋት ነው። ሁለተኛ ነገር ደግሞ ሲጀምር እንደ ሴት እንደ ሴት እንደ ሴት ያው እንደ ሴት ሆኜ ነው እየተናገርኩ ያለሁት እዚህ ጋ ሴት ልጅ ለአንድ ወንድ ልጅ አሳልፈ ከሰጣት በአደራ የሚሆን በምንም አሳልፈ ከሰጣሃት ብዙ ነገር ነው የምታስበው። አይወደኝም ብላ ታስባለች፣ ወይ ደግሞ ሊተው ይፈልገው ነው ብላ ታስባለች። ትንሱም እንደዛ ነበር ስታስብ የነበረው እና ያንን ነገር ብታስብ አይፈረ እዚህ ጋር ሁሉም ነገር ሁሉም ጥፋት ያንተ ነው። ስለዚህ ሁለታቸውን ተወቃሽ ለማድረግ ወይም ደግሞ ሁለታቸውን እንደ ጥፋተኛ ማየት የለብም። እንደውም ትንሱን ይቅርታ ጠይቀህ ወደ ራስህ እንድትመለስ ማድረግ ነው እንጂ ያለብህ አህሙን ለአንተ አደራ መስጠት አልነበረብኝም አንተ ነህ እንደዚህ ምናምን እሷንም እንደዛው ስርዓት ምናምን ጭራሽ መቆጣትም ምንም ያምርሃል እንደ ብትቆጣም ብትበሳጭም እሷ ናት እኮ መቆጣትም መበሳጨትም ያለባትና ዝሮ ዝሮ ያረክውን ነገር በደንብ አስተውለው ልክ አይደለም ከዛ ከስተት ታርመህ ትንሱን ይቅርታ ነው እንደ መጠየቅ ያለብህ ማለት ነው ሲቀጥል ትንሱን ደግሞ በዚህ ልክ አህሙ ጋ እንድትቀራረብ ማን ፈቀደልሽ? ሆ እንዴ ይሄ ማን ነው? አላዘርን መቅጣት፣ ቅጩ፣ መቀጣት አለበት ትምህርት ስጩ። ግን ይቅርታ ከጠየቅሽ ተመለሽ ወደ አላዘረ። ያው በአህሙ ቀልድ የለም፣ በአህሙ ቀልድ የለም። እና አህሙ ደግሞ ስርዓት፣ ስርዓት። በዚህ ልክ መቀራረብ ምንድን ነው እንዴ? ገና እግሩ ሳይወጣ እንክብካቤ፣ ገና በአንድ ቀን የሆነ ነገርም ስገዛ ብርሃት ነህ እንደገና ደግሞ የሆነ ምንድን ነው መዝናኛ ቦታም እዚህ ዚህ ቦታም ቀጠሮ፣ ጭራሽ ምን ነው አዝላት ሽሩሩ ልትላት ነው እንዴ? አልበዛሙ፣ አልበዛሙ፣ ና ስርዓት አድርግ። በዚህ ልክ ልትንከባከባት አይገባም እንዴ? ሴት ልጅ ኮ ሲንከባከቡን ረ ስንት ነገር አለው። እና ያ ነገር እንዲሁን አልፈቅድም። ስለዚህ አደራም ደግሞ መወጣት ያለብ በዚህ ልክ አይደለም። ሆ ምን ነው ራሱ አሄዳ መዝናናትስ ደግሞ ትናንት በአንድ ቀን እንደዚህ በመነገታው እንደዚህ ምናምን መዝናናት ምን አስፈለገ? ከሁለት ከሶስት ቀን እንደ ቢሆን ይሻላል፣ ወይ ደግሞ ጥሯት ከሄደ በኋላ ይሻላል። እናንተ እኮ ሳይወጣ እግሩ ሳይወጣ ጭራሽ ዞሮ ወደ ራሳችሁ ተመለሱ ሁለታችሁ ማለት ነው። ትንሱም ወደ ራስሽ፣ አሁንም ወደ ራሴ። ወደማይሆን ነገር ውስጥ አትሄዱ። አዎ ነገርኳችሁ እንግዲህ ማለት ነው። ለማንኛውም ወደ ሶፊና ሞቤ ስመጣላችሁ እንግዲህ ሞቤና ሶፊን ባለፈው ነገራችን ላይ ያው ሞባ ነው፣ የዩቱብ ቻናል ስሙ። ያውን ሙቤ ስለለመደብኝ ነው። ያው ባለፈው ያው ሳምንት አልሆነኝም፣ እያስታወስኳቸው ነበር። እና ሙቤ ጠፋ፣ መስራት የሚፈልግ ልጅ ነበር ምናምን እያልኩ ነበረ። እና በእርግጥ የሆነ ሰዓት ብቅ ይላል የሆነ ሰዓት ይጠፋልና ዜሮ ዜሮ፣ ቆይ እናንተ ሁለታችሁ ቤተሰብ አድርጋችሁ ነው ወይንስ መልክቴን ያደረሰላችሁ ሰው አለን ወይ? አልገባኝም። እንደናፈኳችሁ ማን ነግሯችሁ ነው? ማን ያደረሰላችሁ? ዜሮ ዜሮ፣ ደስ ብሎኛል ስላየኋችሁ። ሙቢ በተለይ ስላየሁ ደስ ብሎኛል። በጣም ጠፍተህ ነበረ አንተ። በነገራችሁ ላይ ጎበዝ ልጅ ነው ሙቢ ማለት፣ ከሜዳ ውጭ በጣም ጠንካራ ልጅ ነው። ያው ካሁን በፊትም ተናግሬያለሁ። በጣም አውቀው ቅርብ ልጅ ነው። ኧረ ደግሞ እንደዚህ ብዬ ወይኔ ጉድ! ኧረ ውሸቴን ነው ውሸቴን ነው። ሆ ደግሞ ሂቫ ልካው ነው እንዳትል፣ እዛ ሰፈር ማለት ነው። ሂቫ ልካው ነው እንዳትል ወይ ላይ ያው ግን ቲክታክ ላይ ነው የማውቀው እና በጣም ጠንካራ ልጅ ነው፣ የስራ ሰው ነው ምናምን ነገር፣ በጣም አስተዋይ ልጅ ነው ምናምን። እና ስላየኋቸው በጣም ደስ ብሎኛል እንዳጠቃላይ እንደናፈኳችሁም ስለተረዳችሁኝና ስለመጣችሁ በጣም አመሰግናለሁ ትላላችሁ። እና እንግዲህ ያው ግን አንዳንድ ኮሜንት እያየሁ ነበር። ገና ገና ከመታረቃቸው በቃ ሁልጊዜ አብራችሁን ሁልን ሁልጊዜ አብራችሁ ደስ ይላል። አብረው የምጡ ግን እናተ ውለት አቢሳቱኖች አኗርስ አኗር እና ሶፊያ ስንት ደክመዋል አብረው ለማደግ እሱን በቃ አንድ ሰው ሲሄድ አንዱን ማንሳት አንዱ ሲመነው ሲጠፋ ደግሞ መጣል ጥሩ ነው፣ ተገቢ ነው። አይ ተባብሮ መስራታቸው ደስ ይላል፣ ቢተባበሩ እንደውም ማለት ነው። በዛው በዛው ሙቤና አኗር ቢቧከሱ በሆነ በሆነ ነገር እኛም እንመጣባችኋለን፣ ድጋሚ እንግዲህ አንጀታችሁ የሚቆስል የሚያረግ ካለ ማረር ትችላላችሁ ማለት ነው። ኢንሻላህ ከቀጠሉበት ማለት ነው። ዜሮ፣ ዜሮ ለማንኛውም እወዳችኋለሁ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ባይ። ሰላሙ አለይኩም ወራህመቱላህ ወበረካቱ።